ነገሮችን እንዲያስተምሩን ቢደረግልን። በተጨማሪ በወንጌል ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። በእኛ ቤተ ክርስቲያን ደግሞ እለቱ እሁድ፣ ወሩም መጋቢት ነው ይባላልና ሁለቱን እንዴት ማስማማት ይቻላል የሚል ጥያቄ ነው። እንግዲህ እንደሰማችሁት ሁለት ሀሳቦች ያሉት ነው። ግን ጠቅለል ሲደረግ አንድ ነው። ያው ምንድን ነው ዕለቱ ዛሬ ተገናኝቷል ነው አይደል? ምንድን ነው ዛሬ ቀኑ ደብረ ዘይት ነው። ስለዚህ ቀኑም ደግሞ በየወሩ በ14 ነው ልዩ ጉባኤያችን። ስለዚህ ቀኑና የ14 መርሃ ግብሩ ስለተገናኙ እንደው መምህራኑ ስለዚህ ስለ ነገረ መጽሐቱ በተለያየ ቦታ ጠዋትን ተሰጥቶ ሊሆን ይችላል። ግን አሁን ደግሞ በዚህ በልዩ መርሃ ግብር በጥያቄና መልስ አይነት ሲቀርብ ደግሞ ልዩ ይዘት ይኖረዋል። ስለዚህ እሱ ቢቀርብልን ነው። ከዚህ ጋር በተያያዘ በተያያዘ እንግዲህ በዚሁ በወንጌል እንደተነገረው ስለዚያች ቀን ስለነገረ ምጽአቱ ማለት ነው ማንም አያውቅም፣ መላእክትም ቢሆኑ ወልድም ቢሆን የሰው ልጅም ቢሆን አያውቅም ተብሎ ተነግሯል። በእኛ ቤተ ቤተክርስቲያን ደግሞ መቼ ነው ይመጣል ተብሎ የሚጠበቀው ቀኑ መቼ ነው የሚባለው? እሁድ ዘመኑስ ዘመነ ዮሐንስ ዘመኑ ዘመነ ዮሐንስ ወይስ ወርሃ መጋቢት እና አቅም ከተባለ ሁለቱ ደግሞ እንዴት ነው የሚለውን፣ እንግዲህ ሚስጢራዊ የአብነት መምራን ናቸው። ተጓሚው ምንድን ነው የሚለውን ነው በቀጥታ መጀመሪያ ጥያቄ መጋቢ አይላፍ እንግዲህ አባቶች የተገባውዘው ወደ መጋቢ አይላፍ እሺ። በቅድሚያ ይህን ማዕድ ያዘጋጀውን አባቶችን ምክንያት አድርጎ ልጆቹን ለመመገብ በለመለመ መስክ በተራ ውሃ እንድንሰማራ የረዳንን እግዚአብሔር እናመሰግነዋለን። በእግዚአብሔር ስም እንደምንባላችን ዶክተር፣ ምስጋና ለአምላካችን ለእግዚአብሔር ይሆንልን። ጥያቄው ወቅታዊ በመሆኑ እጅግ አስደስቶኛል። ጠዋት ብቻ ሳይሆን በየጊዜውም ስለ ምጽአት እንማረዋለን። በዓመት አራት ጊዜ ነገረ ምጽአት ይታሰባል። ምናልባት ልብ ብላችሁ ተከታትላችሁ ከሆነ በዓመት አራት ጊዜ ሲባል ታህሳስ መጀመሪያ አካባቢ ከአንድ እስከ ሰባት ነገረ ምጽአት የሚታሰቡ ምንባባት ይነበባሉ። ትምህርቱ በዛ ሳምንት ይሰጣል፣ ይሰማል። እና በዚህ በአብይ ጾም መካከል ደግሞ በዛሬው ዕለት ነገረ መጽሐፍ ይዘከራል። ከዛ ደግሞ ሰኔ መጨረሻ ሰኔ 25 አካባቢ የፀሐዩ ሃሩር የሚያበቃበት ቅዝቃዜው የሚጀምርበት ክርምት የሚገባበት አካባቢ ደግሞ እንደዚሁ ምንባባቱ ያንን የሚዘክሩ እንዲሆኑ ይደረጋል። አራተኛው የክረምት ወርሃ ክረምት ተገባዶ ወርሃ ጳጉሜ ሲጀመር በጳጉሜ ሳምንት የምጽአት ነገርን የምንዘክርበት ምንባብ ይነበባል፣ ትምህርት ይሰጣል፣ መዝሙራት ይዘመራሉ። በእንደዚህ አይነት ሁኔታ አባቶቻችን ነገረ ምጽአት እንድንዘክር በአመት አራት ጊዜ በቤተ በቤተክርስቲያን ደረጃ በሳምንታዊ መርሃ ግብር በየቀኑ ደግሞ በራሳችን ዕለተ ሞት እንድንዘክር አድርገው ሰርተዋል። ቀላል ስራ አይደለም እና በዚህኛው እለት የተጠየቁ ጥያቄዎች ሁለት ናቸው። ታስታውስ እንደሆነ ማእዜ ከመ ይከውን ዝንቱ ወምንት ውእቱ ተአምሪሁ ለምጽአትከ በደብረ ዘይት ተራራ ደቀ መዛሙርቱ ለብቻቸው ቀርበው በቤተ መቅደስ ስትናገረው እንደሰማንህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለሃል፣ ይህ ዓለም እንደሚፈርስ ገልጸሃልና ይሄ የሚሆነው መቼ ነው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ አንተ ልትመጣ ስትል ያለው ምልክት ምንድን ነው የሚሉ ሁለት ጥያቄዎችን አቅርበው ይለታል። ለጌታችን ለኢየሱስ ክርስቶስ መጠየቅ አይከብድም፣ የሚከብደው መጠየቁ ነው። እና ለእግዚአብሔር ደግሞ መጠየቅ አይከብድም። ለእኛ ለፍጡራን ነው ብዙ ጊዜ መጠየቅ ይከብዳል። ስለዚህ እሱ ስለመለሰልን እኛ አፋችንን ሞልተን መምህራን ተብለን እንመለሳለን። ምክንያቱም እሱ መልሶልናልና ከዛ ባነበብ ነው። እርሱ ባይመልስልን ኑሮ እኛ ፈጥረን የምንነግራችሁ እናንተንም አይጠቅማችሁም ለእኛም አጥጋቢ አይሆንም ነበረ። አጥጋቢ የሆነልን የሚሆንልንም እግዚአብሔር የመለሰውን መልስ ስለምንመልስ፣ የእሱ መልስ ደግሞ ለሁላችንም ስለሚመጥን ነው። ያ ነገር የለው እና በዚህ መሰረት ለአንዱ ለመጀመሪያው ማእዜ ይከውን ዝንቱ መቼ ነው የሚሆነው? የሚለው ቅድም የተጠየቀውን ጥያቄ መልሷል። ቅድም የተጠየቀውን ጥያቄ በኋላ ስለሚመጣበት ነው። ምንድነው ምልክቱ ስትመጣ ለሚለው ወደ አስራ አንድ ምልክቶች በዘርዘር ተቀምጠዋል። እነዚህን አስራ አንድ ምልክቶች በመዘርዘር የእናንተን ጊዜ አላባክንም። ባጭሩ ምሁራን በአራት ክፍለው የሚያስቀምጧቸው ሃይማኖታዊ ምልክቶች፣ ማህበራዊ ምልክቶች፣ ኢኮኖሚያዊ ምልክቶች ብለው እንደ ዘመኑ ደግሞ ፖለቲካዊ ምልክቶች ብለው ያስቀምጧቸዋል። እነዚህን ሃይማኖታዊ ምልክቶች ብዙዎች በስሜ ይመጣሉ፣ በኢየሱስ ስም እያሉ የሚመጡ ሰዎች እንደሚመጡ በእርግጠኝነት ነገረን። በአይናችን ለማየት በቃ ሌላ ዘመን ሳይጠበቅ በእኛ ዘመን አየናቸው። ምን አይነት ሰዎች እንደሆኑ

ወንጌላውያን በራሳቸውን ይሰይማሉ። በልዩ ልዩ ስያሜ ይመጣሉ፣ ግን መጨረሻ ዋናው ነጥብ በኔ ስም ይመጣሉ ነው ያለ። እንደገና ደግሞ የበግ ለምድ ለብሰው ይመጣሉ ብሎናል። የበግ ለምድ የተባለች ወንጌልና ለምድ ትባላለች፣ ወንጌል በግ የተባለው መድኃኒታችን መስዋዕት፣ ቤዛ ሆኖ ያዳነን ጌታችን ኢየሱስ ክርስቶስ ነው። እሱ ያስተማራት አባቱ ብሩካን የምንሰኝባት ወንጌል ደግሞ ለምድ ተብላ ተጠርታለች። ይህችን በሽፋንነት ተጠቅመው ይመጣሉ እንደነገረን ነገረ አይተናቸዋል፣ ቅድም እንደ ተባለ። ስለዚህ መፍትሄ ውስጥ ምን ይሆናል? ለዚህ ሲባል እንዳያስሷቸው ተጠንቀቁ። እንዴት ነው የምንጠነቀቀው? በእንደዚህ አይነት ጉባኤ በመማር ከጉባኤ ላይ በመዋል ምስጢር በማደላደል። አንድ አባት ነበር፣ በዚህ ምስካዝና የምታውቋቸው ትልቅ አባት አባት ወደ ሚካኤል የምንላቸው እሳቸው፣ አደባባይ ሰፈር ለሰፈር ከዋለች ንም በጉባኤ ላይ ነው የዋለች ዝም ብትበልጣለች ይሉን ነበረ። ጉባኤ ላይ እንድንሆን ይሄ ነው ጉባኤ ማለት ና ያቺ ጉባኤ ላይ የዋለች ልብ ምናልባት አበባ ልታገኝ ትችላለች። ሰፈር ለሰፈር የምትንከሰከሰው ልብ ግን እድሉን ታጣለች። እና ስለዚህ ጉባኤ ላይ መዋላችሁ እንደተራ ነገር እንዳትቆጥሩ ይሉን ነበረና ለመጠንቀቅ ጉባኤ ላይ መዋል፣ ምስጢር ማደላደል፣ ለመመዘን መመዘኛ ህዲናን ማስተካከል፣ አእምሮ በትክክል እንዲያበጥር እንዲያነጥር ማድረግ ማለት ነው። እንግዲህ ማጠሪያ፣ ማበጠሪያ ለቅቤና ለጠጤፍ የምንጠቀምባቸው ማቴሪያሎች እንደሆኑ ይታወቃል። እና ለሀሰትና ለእውነት ለጽድቅና ለኃጢአት ማበጠሪያና ማንጠሪያዎች ደግሞ ምንድን ናቸው ሲባል የወንጌል ትምህርት የሐዋርያ ትምህርት ነው። እና በዚህ የጌታችን ትምህርት መመዘን እንድንችል፣ ጉባኤ ላይ እንድንውል፣ እንድናገላግል፣ እንድንጠነቀቅ ማስጠንቀቂያ ሰጥቷል። ወደ እነሱ ግን ደግሞ እንዳንሄድ በአደባባይ በአደራሽ አለ ይሏችኋል። እንደዚህ ያለ አደባባይ ልዩ ጉባኤ ያለ ብለው ይጠሯችኋል። ከቤት አስወጥተው ወደ አደባባይ ወደሌላ ቦታ ፈጥናችሁ እንዳትሄዱ ነው ያለ። እዛም ወንጀል እዚህም ወንጀል እያሉ የሚያምታቱ ሰዎች እንዳይሆኑ ቁርጥ ያለ መልስ ሰጥቷል። ሁለተኛው ማህበራዊ ምልክቱ ያው አሁን በዓይናችን የምናየው ወገን ወገኑ የሚያፈናቅልበት ሕዝብ በሕዝብ ላይ በጠላትነት የሚነሳበት አሳዳጅና ተሳዳጅ አፈናቃይና ተፈናቃይ የሚሆንበት ዘመን በዓለም ደረጃ ነው። ሶሪያ ብትሄዱ የገጠመው ይሄ ነገር ነው። ጦርነት አለበት የሚባለው ሀገር ሙሉ እንደዚህ ነው። የምናውቃቸው አሁን በዚህ ሰዓት ጦርነት ውስጥ ያሉ ሀገራት በሙሉ የምናየው አለም አቀፍ ነው ጉዳዩ። ሀገር አቀፍ ብቻ አይደለም። አህጉር አቀፍ፣ አለም አቀፍ የሆነ ችግር እንደሚሆን ነግሮን ነበረ። ህዝብ ህዝብ ላይ በጠላትነት የሚነሳበት ይህ ማህበራዊ ምልክት ተብሎ በሊቃውንቱ ይተነተናል። ሶስተኛው ደግሞ ኢኮኖሚያዊ ምልክት ነው ረሃብ፣ ድርቅ፣ ቸነፈር የመሳሰሉት ነገሮች በአለም አቀፍ ደረጃ ይከሰታል። ይህንንም በተለያየ ቦታ እያየን ነው። ሩቅሳሜ በሀገራችን በብዙ ቦታ በተከታታይ እየተከሰተ የመጣው ሌላ አይደለም፣ በአይናችን የምናያቸው ናቸው። በጣም በሚገመ ሁኔታ ጌታችን በዚህኛው ዘመን ሁሉ የተጠይቆ እየመለሰ ደቀ መዛሙርቱም በዚህ ዘመን ሁሉ እየጠየቁ ነው የሚመስለው። ይህ ነው ልዩ የሚያደርገው መጽሐፍ ቅዱስ ነው። የእውነትነቱ አንዱ ማረጋገጫ ይህ ነው። ዛሬ ሁለት ሺህ ዓመት የተጠየቀና የተመለሰ አይመስላቸውም። አምላካዊ እውቀት ማለት ይሄ ነው ሰው የአምላካዊ እውቀት ተካፋይ እንዲሆን ተፈቅዶለታል ማለት ነው ሀላፊያትና መጻያት የምናውቅበት ነው መጽሐፍ ቅዱስ ሀላፊያት ወደኋላ ያለፈውን ታሪክ መጻያት ወደፊት የሚመጣውን ክስተት የምንለይበት የምናውቅበት እንዲሆን ነው ማወቅ ግን በራሱ ግብ ስላልሆነ ማወቅ ለመጠንቀቅ ነው ተጠንቀቁ ነው ያለን እወቁ ተጠንቀቁ ለመጠንቀቅ ማወቅ ያስፈልጋል ለማወቅ መማር ያስፈልጋል ይህንን እንግዲህ ቤተክርስቲያን ተግታ እየሰራችበት ነው። በዚህ አጋጣሚ ጉባኤ የሚያዘጋጁ ኮር አባላትንም የኮር አባላትን ባልደረቦች በእውነት አባቶቻችን በዚህ አጋጣሚ እናመሰግናቸዋለን። ለምዕመናን የሚሆነውን ምግብ በሰዓት በወቅት እንዲቀርብ እንዲህ በማመሻሸታቸው ማለት ነው። የመጨረሻው እንግዲህ ፖለቲካዊ ሚሉት ነው። ቃሉ እንግዲህ በመጽሐፍ ቅዱስ ሰፍሮ አይደለም። እነሱ ሲሰነትሩም የተመችሙበት ሊቃውንቱ ነው እና መንግስታት በመንግስታት ላይ በጠላትነት ይነሳሉ። አንዱ መንግስት ሌላው መንግስት ፈጽሞ ያምነው ማየት ትችላላችሁ። በዓለም ዙሪያ ያለ ግን ማለት ነው እንደው ምን አልባት ቻይናና አሜሪካ አይተማመኑ ይሆን? በፍጹም አይተማመኑ። አንዱ መንግስት ሌላው መንግስት ለማምንበት ደረጃ ላይ እየደረሰ ሁሉም የራሱ መከላከያ ይሆነኛል የሚለውን ነገር እያዘጋጀ እንደሚሆን እያየን ነው። ለዚህ የእኛ ዜና ያስፈልጋችሁ ዓለም የምንፈጠርላችሁ ይበቃል። ይህ ዓለም የሚያቀረው ዘገባ ሳይቀርብ ግን ጌታችን አስቀድሞ ስለነገረ ለእኛ ብርቃችን አይደለም እና በዚህ ጊዜ ያስጨንቃል፣ ምን እንሆን ጦርነት ካለ ስህተት ካለ እያለ የሚጨነቅ እንዳይኖር፣ አትደንግጡ፣ አትሸበሩ፣ ገና ነው። ይኸው ሁሉ የምጥ መጀመሪያ ነው ይለናል። መፍትሄው መፍትሄው ላይ ሲመጣ በዋናነት በቀዳሚነት እንዳያስቱአችሁ ተጠንቀቁ። ለሃይማኖታዊ ጉዳይ የተነገረው እንደተጠበቀ ነው ለሌላው ጉዳይ ዘስ አለፈ ትዕግስት ውጡ ይድህን በምግባር በሃይማኖት እስከ መጨረሻ የሚታገስ እሱ ይድናል። ዘላለማዊ ድህነት። ይሄ አንዱ የድህነት እዚህ ውስጥ የተቀመጠልን ምስጢር ትዕግስት፣ ሰው የሚድንበት በመከራን ይሁን በማግኘት በማጣትም ትዕግስት የሚጠይቁ ብዙ ነገሮች ይኖራሉ። ትዕግስት የሚፈታተኑ ሃይማኖትን የሚፈትኑ ምግባርን የሚፈትኑ በጎ ስራ ስራ በጎ ስራ ሲሰራ፣ ምናልባት ሰው ሊነቀፍ ይችላል። ሰው ስለነቀፈ በጎ ስራ በጎ አይደለም ተብሎ አይጣልም። የሚነቅፍ ሰው ምንጊዜ የሚነቅፍበት አያጣ። ስለዚህ የሚነቅፍ አለ ተብሎ በጎ ስራ አይጣልም። ታትሶ ያንን እየተቀበሉ ወደፊት መገስገስ ከክርስቶስ የሰማነው ትምህርት ነው እና በትዕግስት እስከ መጨረሻ የሚጸና ብሎ ጌታችን የተናገረውን ደግሞ መንፈስ ቅዱስ በራእይ ሲያጽፍል እስከ ሞት ድረስ የታገስነውን የህይወትን አፍ እሰጥሃለሁ ብሎ ግልጽ አድርጎ ተርጉሞ ያስቀምጥልናል ማለት ነው። በመፍትሄነት ትዕግስት አንዱ መሳሪያ ይሆናል። ወደ ሌሎቹ አለመሄድ ማለትም መጠንቀቅ ሌላው መፍትሄ የሆነ ተቀምጧል። ችግር ተነግሮ መፍትሄ ካልተቀመጠ በሽታ ስለሚስፋፋ አስቸጋሪ ስለሚሆን ቀቢጸ ተስፋ ላይ ስለሚደረስ ማለት ነው። ሌላኛው መፍትሄ ደግሞ በጸሎት እንድንሰጣ ያስጠነቀቀው ነው። ከመ ኢይኩን ጉያክሙ በክረምቱ ወበሰንበት፣ ሽሽታችሁ በክረምትና በሰንበት እንዳይሆን፣ ከኔ ወግዱ እንዳትባሉ በክረምት ማለት እንግዲህ ከላይ ዝናም ከታች ዝናም ማንንጭቃት ከላይ ዝናም አለ ለመሸሽ ለመሮጥ ለማምለጥ የማይመችበት ጊዜ ነው። እንደዚሁም ደግሞ በሰንበት ማለ ሰንበት ለእረፍት የተመደበች ናት። አርፋሉ ብለው ባሰቡበት ሰዓት ስደት ሲከሰት ያስጠንቃል። በዚህ ምሳሌነት የተገለጸው ሰንበት መጨረሻ ላይ መንግስተ ሰማያት የሚወደሱበት ዕለት ነው። ያን ጊዜ ወደ እኔኑ የሚባሉ ቡሩካን በሚጠሩበት ሰዓት ከእኔ ወግኑ እንዳትባሉ እንደገና በልምላሜ ደረጃ እያላችሁ ፍሬ ሳታፈሩ እንዳትጠሩ፣ ተግታችሁ ጸልዩ። ትጋት፣ ጸሎት፣ ሌሎቹ መድኃኒቶች ሁሉ ተቀምጠዋል ማለት ነው። በትጋት የሚጸልዩ ብዙ ምእመናን እናገኛለን። ቀድመውን እዚህ ሰዓታት የምናገኛቸው ቀድመውን ቅዳሴ ላይ ያሁን በምርኩ የሚሄዱ እናቶቻችን ጭምር ማለት ነው። በዚህ መጠቀም እንዳለ አምላክ ነው የነገረን፣ ሌላ ሰው አይደለም የነገረ እና ስለዚህ የተነገረችው በየትኛው ሰዓት? ሌላ እንደሚመጣ ባለቤት ቢያውቁ ኑሮ ተብቶ ነቅቶ ቤቱን ባስጠበቀ ባስከበረ ነበረ። ግን መቼ እንደሚመጣ በምን ሰዓት እንደሚደርስበት ስለማያውቅ በተኛበት ሰዓት ባልጠረጠረው እለት ሌላ ደርሶ አጥሩ ጥሶ በሩን ደርሶ ገብቶ ያጠቃዋል፣ ንብረቱን ይዘርፉበታል፣ እሱን አፍሮ እንደሚፈልገው ያደርገዋል። ቢታወቅ ኑሮ ግን መከላከል ይችል ነበረ እና ስለዚህ ሞት የሚመጣበት ሰዓት አታውቁምና ትልቁ መሰዓት ቀዳሚው ሞት ስለሆነ ተዘጋጅ ታችሁ ኑሩ በምን በምንድነው የምንዘጋጀው በንስሐ በስጋ ወደሙ በትሩፋት በአምልኮት በህግ በስርዓት በመመላለስ በዚህና በመሳሰሉ ተግባራት የምንዘጋጅበትን መፍትሄ ያስቀምጧል ወደ መጨረሻ ስን ስንመጣ ምልክቶቹ ተናግሮ መፍትሄዎቹ ካስቀመጠ በኋላ ማእዜ ይከውን ዝንቱ ይህ መቼ ነው የሚሆነው ለሚለው ጥያቄ አሎዘ አምራለ ይት ይለት ወለይ ይሳ ነው ወለን ተሰይት ይለት ወጌሃ ሰዓት አል ዘአምራ ይ መላይክት ተሰናይ ወኢ ወቅድ ዘመላአባቲት ያችን ዕለት ያችን ሰዓት ማለት ወልድ በግረበተስጅ በግርማ መለኮት በብርሃን በስልጣን በመላእክት ታድሮ የሚመጣባትን ዕለት የሰው ልጆች መላእክትን ቢሆኑ እንደገና እንደ መላእክ የእግዚአብሔር እውቀት ተካፋይ ለመሆን የታደሉ የሰው ልጆችን ንበልና ነቢያት ሐዋርያት የእውቀት ተካፋይ ሆነዋል። እነኤልያስ፣ እነኤርሳ፣ እነ ጴጥሮስ የእውቀት ተካፋይ ነበሩ። ሌሎችም ነቢያት ሐዋርያት፣ መጻኢያትን ኃላፊያትን ማወቅ የቻሉ መጻኢያት ኃላፊያት ተገልጸውላቸው ለሰዎች ማሳወቅ የቻሉ የሰው ልጆችም ቢሆን ቢሆኑ ያችን ዕለት አያውቋትም የሚል መልእክት አስቀምጠዋል ማለት ነው። ይህ ዋናው ነገር እንግዲህ። መላእክት የሚጣፈሩት በእውቀት አብረው ተሳታፊ እንዲሆኑ አብረዋቸው እንዲኖሩ በሰማያዊ መንግስት በኢየሩሳሌም አብረዋቸው እንዲኖሩ ከተፈጠሩት ነዚህ ክብርም ከተመረጡት ነቢያት ሐዋርያት፣ ጻድቃን፣ ሰማዕታት እንጂ ከእውቀት ባለቤት መላእክትና ሰዎችን ጻድቃንና ሰማዕታትን ከፈጠረው ጌታ ጋር እንዳልሆነ ይታወቃል። በብዙም ከእሱ ጋር አይጣመሩ ተጣምረው ተጫፍረው አይነገሩም። ባለቤቱ አያውቃትም እንዳንል አውቆ እየነገረን ነው። ስለ እሱ እውቀት በሰፊ የተቀመጠ ነገር አለ። እንደው በትንሹ በቀላል ሁላችሁ እንድትይዙት የምፈልገው የዮሐንስ ወንጌል ምዕራፍ ሃያ አንድ ቁጥር መጨረሻ አካባቢ ስትመለከቱ ለቅዱስ ጴጥሮስ ሶስት ጥያቄ ነው የቀረበለት ሶስት ጊዜም ጥያቄው አንድ ግን አንድ ነው የጠየቀው። ጥያቄ አንድ ሆኖ የተጠየቀበት ጊዜ ግን ሶስት ጊዜ ነው እና የዮና ልጅ ስምዖን ሆይ ከነዚህ ይልቅ አንተ እኔን ትወደኛለህ ወይ ብሎ ጠይቆታል። አሁን ጌታ ሆይ እንደምወድህ አንተ ታውቃለህ። በመጀመሪያውም ጥያቄ በሁለተኛውም ጥያቄ ይህንን መልስ ሰጠ። ሶስተኛው ላይ የዮና ልጅ ስምዖን ሆይ እነዚህ እኔም ከሚወዱኝ መውደድ ይልቅ አንተ እኔም ትወደኛለህ ወይ ብሎ ጠየቀው ይላል። በዚህ ጊዜ ጌታ ሆይ እንደምወድ አንተ ታውቃለህ፣ አንተ ሁሉን ታውቃለህ ነው ያሉ። እዚህ ላይ በደንብ አድርጎት ሁሉን ታውቃለህ የጴጥሮስ ሃይማኖት ነው። ሁሉን የማያውቅ ጌታ እናመልክም። በእውቀት የተወሰነ የተገደበ አምላክ የለም። ማይምር ህዋት የሆነውን ነገር ከሆነ በኋላ እንደኛ የሚያውቅ ከሆነማ ምን አምላክ ተባለ? ምንስ አምላክ ይባላል? የሚሆነውን ሳይሆን ከመሆኑ በፊት የሚያውቅ ስለዚህ እንደኛ ጅምር እውቀት ያለው አድርገን የምናስቀምጠው አይደለም። እሱ እየተናገረ ያለው ስለ መላይት ስለ ሰዎች እንደሆነ በግልጽ ቅድም ተነግሮናል። ቅዱስ ጴጥሮስ አንተ ሁሉም ታውቃለህ ነው። ይሄ እንግዲህ የሐዋርያት ሃይማኖት ነው። ከዚህ ውጭ የሆነ ጌታ የለንም እና ሁሉም ታውቃለህ። ይህ በጣም የሚሰመርበት አረፍተ ነገር ለዚህ ጥያቄ መልስ ሊሆን ነው። ሁሉም ታውቃለህ፣ እንደመወድህም ደግሞ አንተ ታውቃለህ አለው። በውስጡ ላይ ፍርሃት አድሮበታል። ከዚህ በፊት ሶስት ጊዜ ክዶው ነበር። ሶስት ጊዜ መላልሶ የጠየቀ አሁን ደግሞ የሆነ ጥፋት የተፈጠረበት ሰው ሁልጊዜ ጥፋት ትዝ ትዝ ትለዋለች፣ አስቸጋሪ። እንዲህ እግዚአብሔር በፍጹም ጥፋትን አልያዘበትም፣ በደሉን አልቆጠረበትም፣ በእንባው ደምስሶለታል። አሁን ኃላፊነት እየሰጠው ነው። እኛ ብንሆን እንዲህ አይነት ሰው ኃላፊነት እንዲወስድ አንፈልግም። ማናውቀው መሰለ እንደዚህ አይነት ሰው እሱ ከጥንት ከዚህ ይካደ ብለን ነበረ የምናሳፍረው። እሱ እግዚአብሔር ግን ፍጻሜውን ስለሚያውቅ ጅምር እውቀት ስላልሆነ ፍጹም እውቀት ስላለው በዚህ ምክንያት ሙሉ ኃላፊነት በመመናን ላይ በወጣቶች በህፃናት ላይ በጠቅላላ ማህበረ መመናን ማህበረ ካህናቱ ላይ ኃላፊነት ይሰጠዋል ማለት ነው። አሙ እና በዚህ ሰዓት የተሰጠው መልስ ለኛ ጌታችን ለጠየቀ ለተናገረው መላእክት ቢሆኑ የሰው ልጅም ቢሆን ብሎ መላእክት ጋራ የሰው ልጆችን አጫፍሮ የተናገረው ወልድን እንዳልሆነ አንዱ ማረጋገጫችን ይህን ቅዱስ ጴጥሮስ የተናገረው ነው አንተ ሁሉም ታውቃለህ የሚለው ሁለተኛ ማስረጃ ማቅረብ እንችላለን በዮሐንስ ወንጌል ምዕራፍ ሁለት ቁጥር መጨረሻ ላይ አሁንም ሰዎቹ ጌታችን ተአምር ስላደረገ ውሃውን ወደ ወይን ጠጅ ለውጦ ስላጠጣቸው አመኑበት ደቀ መዛሙርቱም ጭምር አመኑበት የሚል ቃል ተጽፏል ዮሐንስ ነው ይህንን የጻፈልን እሱ ግን አላምናቸውም ነበረ። እነማን እንደሚክሉት ያውቅ ነበርና ስለ ሰዎች እንዲነግሩት ንም ይልም እንዲነግሩት ማንንም አይፈልግም እሱ ሰውን ያውቀዋልና ብሎ ይናገራል። የእውቀቱን ሁኔታ የሚታሰበውንም ሲታሰብ ወይ ደግሞ መታሰብ ሲጀምር ሳይሆን ከመታሰቡም በፊት ሰው እንዴት እንደሚያስብ ስለሚያውቅ የእውቀት ምንጭ እሱ ራሱ ስለሆነ ማለት ነው። ይህም ብቻ አይደለም። እስኪ በዮሐንስ ራእይ ስትመለከቱ ፊተኛው እና ኋለኛው መጀመሪያው እና መጨረሻው አልፋና ኦሜጋ እኔ ነኝ ያለው ክርስቶስ ነው። ፊተኛው ኋለኛው፣ መጀመሪያ መጨረሻ የሆነ አምላክ ስለ መጨረሻ ቀን አላውቅም ብለን መናገር እንችላል። ስለዚህ የቃል ኪዳን ተናውቁ እንዴት ተደግሞ ፊተኛው መጀመሪያው ፊተኛው እና ኋለኛው መጀመሪያው እና መጨረሻው አልፋና ኦሜጋ እኔ ነኝ ብሎ የሚል አምላክ ይሄንን አምነን የተቀበል መጨረሻው ቀን መቼ እንደሚሆን አያውቁም ማለት ትልቅ ክህደት ነው የሚሆነው ማለት ነው። ስለዚህ ትርጉሙን ማጣመም ይሆናል። ስለዚህ እየተናገረው ያለው በትክክል አባቶቻችን እንደሚነግሩን በዚህ ሁለት ምስጢራት አሉ። አንደኛ ቅድመ ተዋህዶ አላዋቂ የነበረ ስጋን እንደተዋሃደ ለማጠየቅ ብሎ ያስቀመጥ ትርጓሚ አለ። ይህ ማለት ግን በተዋህዶ ጊዜ አላዋቂ ሆኖ ቀጥሏል ማለት አይደለም። የእውቀት ምንጭ የሆነውን መለኮትን ከተዋሃደ በኋላ አላዋቂ ቢባል መለኮት እንዴት ይፈጠራል? በፊቱ እንዴት ይኖራል? አይኖርም። እንኳን አይደለም ጌታችን በምርአተ መለኮት የተዋሃደው መለኮትን የተዋሃደ ሰውነት ይቅርና መንፈስ ቅዱስ ያደረባቸው ቅዱሳን ሁሉም ይመረምራሉ ተብለው ተነግሮን ተነግሮ ንላል ማለት ነው። አሁን አንደኛ ጴጥሮስ ምዕራፍ ሁለት ላይ ሁለተኛ ጴጥሮስ ለስለኛ ሌላ የታያገዙኛል ሁለተኛ ጴጥሮስ ምዕራፍ ሁለት ላይ የእግዚአብሔር መንፈስ ያለበት ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም። የ እንኳን ጌታችን እነዚህ ቅዱሳን ሐዋርያት መንፈስ ቅዱስ ያደረባቸው ሁሉን እንደሚመረምሩ ቅዱስ ጳውሎስ መስትሯል። እና ስለዚህ የተነገረው ለነቢያት፣ ለሐዋርያት፣ ለሳርካን፣ ለሰማይታት እውቀትን ተካፋይ ሁነው በእውቀት ተካፋይነት ለሚታወቁ ለነዚህም አልተፈቀደች ይህቺ ቀን የሚል ነው። እና እዚህ ላይ ተያይዞ የጌታ በይበት ደግሞ ያብራሩታል። ከዚህ ጋር አብራ ያለችው ዕለቱ ዕለተ ዮሐንስ ማነው? ዕለቱ ዕለተ እሁድ፣ ሰአቱ መንፈቀ ሌሊት፣ ወሩ ወርሃ መጋቤት፣ ዘመኑ ዘመነ ዮሐንስ አይደለምን? በባህር ሀሳብ ያለ ቀመር ነው ይሄ። ደግሞ ይሄኛው ቢሆን የትኛው ወርሃ መጋቤት የትኛው ዘመነ ዮሐንስ በየትኛው ዓመተ ምሕረት የሚገኝ ዕለተ እሁድ